ሰላም ሰላም ውዶችዬ እንዴት ናችሁ? እንግዲህ እንደምታዩት ዛሬ የምናዘጋጀው ቆንጆ የትግራይ ሽሮ ነው ማለት ነው። ያው እንደምታዩት ሽምብራ ብቻ ነው የማዘጋጀው። አብዛኛው ጊዜ ሽምብራ ነው የምናዘጋጀው ማለት ነው። ውሃ ላይ አነሳ ይችላል፣ ግን በጣም ነው የሚጣፍጠው። እንግዲህ ሽምብራው እንደምታዩት በደንብ ማጠብ አለብን። አጋጣሚ ሆኖ ይህ እንኳን ንጹህ ነው፣ ግን ያው ቆሻሻ ሊኖረው ስለሚችል በደንብ ማጠብ ይኖርብናል ማለት ነው። እናም ሽራችን ቆንጆ የሚያጣፍጠው ንጽህናው እና የምንጠቀመው ቅመማ ቅመሞች ናቸው ማለት ነው። ይህንን ተከትላችሁ በደንብ ከሰራችሁ በጣም ነው የሚጣፍጠው። ስለእውነት ስለ እውነት አመሰግንኛላችሁ። እዚህ ጋ የተዘረዘሩትን በደንብ ለመከተል ሞክሩ ማለት ነው። እና ሽምብራችን እንደዚህ እናሰጠዋለን። አንድ ቀን ተኩል ነው በደንብ የደረቀልኝ እኔ ማለት ነው። በደንብ እንደዚህ በትልቅ አርገን በደንብ ማሰጣት አለብን። የገለባበጥን ቶሎ ይደርቅልናል ማለት ነው። እንደዚህ አርገን ሽንብራችንን እናሰጠዋለን ማለት ነው። እናም ደግሞ እዚህ ላይ አደራ ልላችሁ የምፈልገው የቆየ ሽንብራ እንዳትገዙ አደራ። ትኩስ አይታችሁ ወዲያው ተቆልቶ እንትን የተባለ መሆን አለበት ማለት ነው። የቆየ ሲሆን ጣዕሙን በዛው ልክ ስለሚያበላሸው፣ እኔ እንደ አጋጣሚ እዚህ ላይ ምን አደረኩኝ መሰላችሁ? ሞቁ ሞቅ አድርጌዋለሁ ትኩሱ ንጹህ ከሆነ ወይም ራሳችሁ እንትን ካላችሁት ማጠብን ላያስፈልጋችሁ ይችላል። ግን ይህንን ልክ እንደደረቀልኝ ትንሽ ምጣድ ላይ ሞቅ ሞቅ አረገዋለሁ ማለት ነው ሁሉን። ምክንያቱም አጥቤ አድርቄዋለሁ፣ ግን ትንሽ ሞቅ ማለት አለ፣ በጣም በደንብ እንዲወጣልን ማለት ነው። ከዛ በኋላ እንግዲህ ወደ እርጥብ ቅመሞች ነው የምንሄደው። እኔ የተጠቀምኩት ነጭ ሽንጉርት ሶስት ኪሎ ነው። እስከ አምስት መጠቀም ትችላላችሁ። ዝንጅብል ሩብ ግል ስለሚል ወደ እየበታተናችሁ ማስጣት ይኖርባችኋል ማለት ነው። የተጠቀለለ ነገር ይኖረዋል። ምክንያቱም ተሸፍኖ ስለሚቆይ በፌስታል ሽፍን አርጋችሁ የሆነ ማይክ የሾርባ ማንኪያ ነው የምንጠቀመው። በብራውን እንደዚህ የተቆላ ማለት ነው ሌላው ገውዝ ነው። ገውዝ አንድ ስድስት ፍሬ እንጠቀማለን ማለት ነው። ከዛ ካገኛችሁ መቅሞቆ በጣም አሪፍ ነው። መቅሞቆ ከተገኘ አሪፍ ነው። ከዛ ከሙን አንድ ሲኒ እንጠቀማለን። ያልሞላ አንድ ሲኒ ማለት ነው በደንብ ሳልሞላው እና እነዚህ ተጠቅመን ከነዚህ በጣም ወሳኝ የሆኑት ኮረሪማ ትንሽ፣ ነጭ አዝሙድ ትንሽ፣ ገውዝ ካገኛችሁ ጥሩ፣ ካልሆነ ጫው ሌላ ብዙም ይህን ያክል ትንሽ አይደለም የሚያስፈልገው ነጭ ሽንጉርት ነው። ምወርድ ከነዚህ ቅመማ ቅመሞች ትንሽ ትንሽ እንጠቀማለን ማለት ነው። ፋይናሌ ሽሯችን እንደዚህ ደርሰዋል። እንደዚህ ከተፈጨ በኋላ ከለሩ ሁሉ ነገሩ እንዴት እንደሚያምር፣ በጣም ነው የሚጣፍጠው። በዛ ላይ ትወዱታላችሁ፣ ሞክሩት። በዚህኛው መልኩ መትወድታላችሁ እያስባለሁኝ ይህ ይመስላል የመጨረሻ ድቄቱ ማለት ነው እና ብዙም ከለሩ በጣም ነው የሚያምረው። እንደዚህ አድርገን ሞክረነው እንደዚህ አድርገን ሞክረነዋል በጣም ነው የሚጣፍጠው። እንደው ምንም ነገር አላደረኩበትም፣ ትንሽ ዘይትና ጨዋርጌን የሰራሁትና በጣም ነው የሚጣፍጡት። ወድታላችሁ፣ ወዳቸዋለሁ። ባይ ባይ